ሰላም፣ ሰላም፣ ሰላም ሙስሊምም ክርስቲያንም እንዴት አደራችሁ? ባደራችሁበት ቦታ ሰላማችሁ ብዝት ብዝት ዝት ይበል አላችሁ አዳር ትዳሮ ኬ ዶኬ ነው ፋይል እና ፎሮፎር ነው ብቅ ጥልቅ ፈካደ ደመቀነ ጠፍጠሽ ጠንቧ ብዬ እኔ እህታችሁ መጥቻለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። በመንገዳችሁ ሁሉ እሱ ጥላ ከለላ ይሁንላችሁ። የምትሰሩትን ብር እፍ ብሎ መድኃኔ ዓለም ይባርክላችሁ እያልኩኝ ዛሬ ዘና ፈታ ነው የምንለው። ሁሊያ ጭንቀት፣ ሁሊያ ጭንቀት ምን እንዳመጣብን ለመድ አመጣብን እነሱ ለሚሞጫሞጩት እነሱ ለሚሳሳሙት እነሱ ለሚጋቡት እኛ እኮ ነቅልን። ጦዝን ጦዝን። ከዚህ በመቀጠል ማለት ነው፣ ከዚህ በመቀጠል ማለት ነው። አምላኪ ወይ ትግስቱ ስጠኝ፣ እመብርሃን እዬ እንደ ወይ ፈጣሪ ወይ ሰው አንዳቷል እኮ አንዱ ራሷ ልጨበጣ ልዘረጋ ብሏል አንዷ ሴት ሶስት ወንድ ታርካነታለሽ። ኮማንዶ ምት ወይ ኮማንዶ ምት፣ ይሄም ጧ ይላል እዛ ጋር ሚሄዶ ሽምቦጥ ይላል፣ ይሄኛውም ውዴ ፍቅሬ ጠንቧ ይላል። እንዲ ግራ ገባን ግራ ገባን። ወይ ወይ ወይ ወይ ተከስታለ። ወይ ወይ እድል እኮ ነው ግን መልክም አይደለም ቆንጆሽ አሎሽ አይደለም፣ እድል ነው። በቃ እድል ነው። ወንድ ልጅን የሚያፈጫፍጨው እድል ነው፣ ወንድ ልጅን የሚያከንተው። አዎ ሄሎ። አዎ እድል መድኃኒዓለም ሰጥቷታል። ከዚህ በመቀጠል ናቲን እንዳልክንና ያብን ሄሉን ከችብ ይዤላችሁ መጥቻለሁ። ፈጣሪዬ ትግስቱ ስጠኝ። እና ምን ልላችሁ ፈልጌ ነው። እንዳልክም እኔ ካንቺ ሌላ ጠሽ ጠንቧ ብዬ ልፈነዳልሽ ነው እያለ ባናት ባናቱ ባናት ባናቱ ቲክቶክ ላይ ያነበልበዋል ያለበልፈዋል። እናት መኪናውን ይዞ ለጥ ይላል። በቃ ትክዜሽን፣ በሩን ዝግቴሽን እያደረገ እንዳልክም ያዙኝ ልቀቁኝ እያለ እሷ በምትሄድበት ውልብ፣ ስልብ፣ ዥጥ እያለ እንዳልክም በሙዚቃ ጠንቧ እያለ ነው። ወይ አምላኬ ሆይ፣ ወይ ወይ፣ ወይ ወይ፣ እንዲሁ ምን ነው እንዲሁ ማምሻቸው ነው የሆነ ነገር ማለሽ ልጅ። ከዚህ በመቀጠል ደግሞ ያ ናቲ ደግሞ ማለት ነው ናቲን ባፍ በግንባሩ ቲክቶክ ላይ። አይ ናትዬ፣ ፍን ያፈር ልብለህ አንተማ፣ ተሸወደክ ነው ተሸወደክ። አይ አንተ ደግሞ አንተ፣ ቆይ ግን የልናኔ ጨርሰናል ብለህ ዩቱብ ላይ ጠምቦ ብለህ ህልናል ነበር እንዴ ናትዬ? ምን ነው አንተማ ገረሸብ፣ አንተማ ገረሸብ። ቆይ፣ አምላኬ ትግስት ናቲም ያዙይ ልቀቁኝ፣ ብትርቅኝ ብትቀርብኝም ልብና ልብሽ ውስጥ ቆጭብ ያለው ጠባ ያለ ነው። በቲክቶክ ማለት ነው። እሱማ ናቲ ወለብ ወለብ ለጥ ጀልጋግ ጀልጋ ወንዝ ወንዝ ዳርም በቁምጣም በምንም በቃ እናቴ፣ ፀጉሩ ራሱ ኑሮ መሮታል። ፀጉሩ ራሱ የደርግ ወታደርን ነው ናትዬ የመሰልከው። የእኔ ጌታ የእኔ ጌታ፣ አንተ ማንደው? አንተ እንኳን ገና ልጅ ነካ ናትዬ፣ ገና አንተ ገና ነህ፣ አልበለኸም። አልበለኸም ስል ትንሽ አደግ አደግበል፣ አደግበል፣ አዲ ልብህን ጠብቀ። አንተ አንተ ትካነት ዋይ፣ ያብ ደግሞ ያብማ ወንድ የሆነ ሰው ሄልሻን ይጠጋታል በህይወት እያለው ዘራፍ አለኩ ትላንትና ያ ዘራፍ በሄሉ የመጣ ባይነ የመጣ ብሎ እናትዬው ጋር ሂዶ እኮ ድንዱ ጴሽን እናቴ ብሎ ለጠለው ክብሬን ዓለም እስኪያቅልኝ በሜዳ ላይ ተዋርጄማ አልተውሽም ያበጤ ይፈነዳል ብሎ ያብ ዘራፍ እያለ ነው። ወይ ወይ፣ ፈጣሪ ወይ፣ ትግስቱ ስጠን። መድሃኒዓለምዬ ግን እናቴ ትሙት ወዩ፣ እንዲ ሴቱ እኮ እንዳቷል እኮ፣ አንድ ሴት ሴቱ አንድ ወንድ ራሱ አልያስ አልጨበጥ ብሎናል። እናቴ ዛሬ ደናደሽ ካለን፣ ነገ እናቴ በኮማንዶ ምትሚለን ወንድ ኩን ፈጣሪዬ ሆይ ግን ምንድነው? ያው የምታቀብሻቸው አንቺ ማ የሆነ ነገር አለ እጅሽ እንዲህ ነካ ስታደርጋቸው ጠንቧ ነው የሚሉብሽ። ለስንት መልክ ላላት ሴት ያልሰገዱ እነዛ ጉራ በጉራ የሆኑት። አይ እንዳልክ የእንዳልክ ጉራ እኮ እስካሁን አይኔ ላይ ብልጭ ብልጭ ትለኛ። ግን እኮ እውነት እንዳልክን ሳይው ግን ሽቅብ ሽቅብ ይነ ያሳዝነኛልም እኮ ግን

ህዝብ አይጠክንብም። እና እንደ ትክክል ነሽ? እንዲሁ ምን ደስተኛ የሚለውን ሙዚቃ ጋብዣችኋለሁ። እንዲሁ እናንተ ግን ሽቅም ሽቅም እየነዳችሁ ነው። እንቅልፍ ሁሉ ያልተኛችኋላችሁ፣ ጂጂዬ፣ ወይ ወይ ወይ ወይ ወይ። ስንት ሰው ጭንቀት ለቆበት አልመሰላችሁ? የነሄሉና የአብ ነገር ግን እውነት ነው። የውሸት እንዳይመሳችሁ፣ እውነት ነው። ተጣልተዋል ተካንተዋል፣ ግን ይታረቃሉ። ፈጣሪው ሰው ደርቆ ቀርቷል። አንድ አንድ አተን አንድ እሱም ማልጨበጥ አንዴ በቴሌግራም አንዴ በፌስቡክ አንዴ በዋትስአፕ ይሉ ጁልጥ ጁልጥ እያሉ አልያዝ ብለው መከራየኝ አለን አይደል? እንዴ ሄሉን ደሞ የረሷት የረሳቻችሁ ከውስጡ ያወጣችሁ ሄሊሻ እየጠቧ ብለን ልንፈነዳልሽ ነው፣ ልንጓጉልልሽ ነው ወይ ወይ እያሉ ነው ፈጣሪ መታደል እኮ ነው ይሄማ። መታደል ነው ይሄ ልየህ መታደል እናቴት ሙ መታደል መበለሽ በቃ ማየት ነው እንዳልክም። ዘፈን ሲለቅ ቁልጭ ቁልጭ ብለሽ ስታይ ነው የሚታየኝ ዘብዬ ማለት ነው። እናቴም እንደዛ ያብም እንደዛ ያብንማ ቀለበቱን ራሱ አላወለቅሽውም እኮ ቀለበታ ስሬ ከምወደው ልጅ እያልሽ ነው ቃ ቀለበቷን ራሱ ዝም ብዬ ሳስብ ምትያት ነው የሚመስለኝ። እያየሻ ይ ነገ ተስፋዬ እኔማ አይደለየሽም እያልሽ ቀለበቷን ራሱ ልብጥ ልብጥ የምታደርጊ ነው የሚመስለኝ። የያም ነገር እንኳን አልጀት ሳምቦሽ ኩላሊትሽ ተርትሮ ነው የገባው ያንበብና እኛም ራሱ እንድትታይ አንፈልግም። ግን ሙሉ ፐርሰንት የልጅቷን ነገር ሙሉ በደንብ ታስረዳሽ ሁላችንም አልጨከንም። ኧረ ቆይ ልንገራችሁ፣ ሀሜታ ይሆንብኝና ማለት ነው እነ ትክክል ነሽ፣ እንደሙ ምን እዚ ዩቲዩብ ጋር ያሉት እኮ ናቸው። ትላንትና እንዳልክ እንዳልክ እንዳልክ እንዳልክ እንዳልክ ይሻል ይሻል ሲሉ ናቲ ጋር ደግሞ ገብተው፣ ናቲዬ እሷ ከአንተ ውጭ የምትወደው ነገር የለም አንተን የምትሻላት ይሄሉ፣ አንተን ሲሉ እጅ ከፍንጅ አላስኳቸው ወይ ወይ ወይ አይሰው አይሰው ይሰው ይሰው ይሰው ይሰው ቀድጄ ልልበሰው ብሏል፣ ሲታረት ማለት ነው። ምድራቀ እናንተ ግን እንዲህ ነው። በጣም እንዲ ወለብ ወለብ በተገኘንበት ዘፍዘፍ ነው ምንለው። ናቲ ናቲ ሲሉ ሲጽፉ የነበሩት እንዳልክ እንዳልክ ብለው ትላንት ያበለቀቅሎ ሲሩር ሲሉ ናቲ ጋር ገብቶ ናቲዬ ያንተው ነች፣ ሄሎ የትም አትሄዱበትም፣ ሞይ ልቅ አርግተው ልብ ቅርጹ ሳምባው ሲልኩለት ገርሞኝ ወይ ሰው አልኩ። ገብተው እንደዛ የሚጽፉት ናቲ ጋር ነበሩ ትላንት። ፈጣሪ ሆይ ትግስት ውስጥ አይኛ ሰዎች አረ መድኃኒ ዓለም እንደው ስንቱን ነገር ችልሃል። እንደኛ ኃጢአት ቢሆን ማቺ መደረ ራሱ በቃንም አትበቃንም። አይጌታይ አይጌታይ አይጌታይ። የቲክቶክ ሰውንም እንዳታምኑ የት የዩቲዩቡንም ሰው እንዳት ሁላችንም አስመሳይ ነን አስመሳይ አርገብጋቤ በሞቀበት ምናርገበግብ ፈጣሪ ሆይ እኔ አምስት ልጆች ሳይኩ እንዴት እንደደነገጥኩ ሲያርገበግቡ ሄዱ። እንዳልክ ይሻል ይሻል። እሷ አይሆነሽም አይሆንሽም ሲሉ ናቲ ጋ ቁጭ ብለው ልብ ቅርጽ፣ ሳምባ ምናምን ይልኩለታል በለቀቀው ሙዚቃ። አምላክ አደራህን እንደው ወይ ወይ ወይ ዘንድሮ አላቂ እንደው ደርቃችሁ የቀራችሁት ግን አንድ ወንድ መላቅጡን ያሳያችሁ ሴቶች ግን ምን ምን ምን ትላላችሁ? አሁን ምን? እስኪ እናንተ የትኛው ናችሁ? እቺዬ ግን አደራችሁን በኤሌክትሪክ ለበጣ ዘበጣ ፍቅር እንዳይዛችሁ። ወይ ወይ፣ ኮምፒውተርን እንዳፈቀራችሁ አስቡ። በቲክቶክ በፌስቡክ በምናምን የምታገኙት ወንድ አንድ ማታ አንቺ ጋር ሱቅ ይችላል አንቺ ለጥ ስቲ ቴሌግራሙ ዋጋ ሂደው ማ ሲል ነው እጅ ከፍንጅ የምትይዘው እና ልባችሁን ጠብቁ ለማለት ፈልጌ ነው። ሆይ የአዳሜ እኮ የኤሌክትሪክ ለበጣ ዘበጣ ፍቅረኛ እኮ ነው ያላችሁ እንደ በቃ ወይ ነኛ ማናቲ ጦርነት ኢትዮጵያ ራሱ እንዲያ አልተጨናነቀችም። በሄሉና በነንዳልክ በነያብ ያየነውን ጦርነት መንግስት ራሱ እንደዚህ አይነት ጦርነት ገጥሞ አያውቅም። ፈጣሪ ሆይ ትዕግስቱን ስጠኝ። እና ምን ልላችሁ ነው፣ እናንተ ወዴትኛው፣ ካልሆነ ደግሞ እንድናደርግ እንስማማ። ሁላችሁም እነ ትክክል ነሽ፣ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ማለት ነው። ሄሉን እናከፋፍል፣ ሄሊሻን እናከፋፍል። አዎ እኔ አከፋፍላታለሁ ሄሉን። አንድ እግር ለናቲ አይ አይ አይ፣ ናቲ ማግር አይበላም እግር አይወስድም ናቲ አይደለም። ሁለት እግር ለያብ ያብማ እግር አይሰጥም፣ አይሰጥም የሞታተል እንጂ የሄዱን እግር ለማንም አሳልፎ አይሰጥም። ሁለት እግር ለያብ፣ አንድ እጅ ለእንዳልክ፣ አንድ እጅ ለናቲ። እስቲ እናከፋፍላት። ምን ትላለህ ሞ? እንደዛ ብናከፋፍል ናቲና እንዳልክ መቧቀሳቸው ነው። ናቲና እንዳልክ መቧቀሳቸው ነው እጅ ሰር ምን ትላለህ? ፈጣሪ እንደዚህ ከሚሰቃዩ፣ ከሚቧቀሱ ይህንን ይሻለው። አሁን እናከፋፍላለ የራሳችሁ ጉዳይ የራሳችሁ ጉዳይ እግሮ የኔ ነው እግሮ የኔ ነው ሲል ነው የሚታይ ይሄን ይሻለው። የራሳችሁ ጉዳይ ሲል ነው ያሚት እንድንሽ እንዲ እናከፋፍላለን እንዳልክና ናቲ ግን እናቲቱ ሲቧቀሱ ታየኝ። ደው ደው ደው ደው እንዲ እንዳልክ ሰውነቱን እንደዚህ ወጣብሻ ያደረገው ለጤና ሆኖ እንዲ ሊቧቀስ ሊቧቀስ